ሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ኢትዮጵያ ና ትውልደ ኢትዮጵያውያን ወንድሞቼ እህቶቼ በውስጥ መስመር ብዙ ጊዜ የምጠየቀው አንድ ጥያቄ አለ ይህም ጥያቄ አገር መግባት እፈልጋለሁ። ነገር ግን አንዳንድ ሰዎች አገር ለመግባትን ባስሄደው ፕሮሰስ ጨርሰው ሽሜሴ ከደረሱ በኋላ ይመለሳሉ ይሄ ደግሞ እኛን አስፈርቶናል እንዴት ነው ወደ አገራችን መግባት የምንችለው የሚል ጥያቄ የሚጠየቁ ጥያቄዎች አሉ እነዛ ጥያቄዎች ለማብራራት ብዙ ጊዜ በውስጥ ሞክራለሁ ነገር ግን ለሁላችሁም በሚሆን መልኩ ለማብራራት እሞክራለሁ አሁን ላይ ወንድሞች እህቶች በመጀመሪያ ደረጃ በባህር የመጣ ሰው በኡምራ መጥቶ ጊዜውን ሳይጨርስ ያልተመለሰ፣ በሀጅ መጥቶ ጊዜውን እንደጨረሰ ያልተመለሰ፣ በስራ ቪዛ መጥቶ ከከፊሎቹ ጋር የጠፋ ወይም ደግሞ ከፊሎቹ ጋማውን ያላደሱላቸው አካላቶች እዚህ ሀገር ትኬት ቆርጦ ወደ ሀገር የመግባት ህጋዊ የሆነ መብት የለም። ነገር ግን የሳውድ መንግስት ምህረት አዋጅ አውጇል። ጊዜ የሌለው ክፍት የሆነ ምህረት አዋጅ ነው። ማንኛውም ዜጋ ከመያዙ በፊት በኤምባሲ በኩል ፕሮሰሱን አስጨርሶ አሻራ ሰጥቶ መግባት ይችላል የሚል አዋጅ ነው። ጊዜ የለውም። መቼ ነው የሚዘጋው አይታወቅም። ክፍት ስለሆነ አዋጅ አይመስለንም። አዋጅ እንጂ መብት አይደለም። የዚህ ሀገር መንግስት ባለው ለዜጋ ባለው፣ ለህዝብ ለማህበረሰቡ ባለው መልካም አመለካከት ሳይሰቃዩ ትኬ ቆርጠው ሂዱ የሚል የምህረት አዋጅ እንጂ እንደ መብት አድርገን የምናየው አይደለም። እንደዚህ አድርገን የምንሄድ ሰዎች ወንጀለኞች እንጂ ከወንጀል ነፃ የሆኑ ሰዎች አይደለንም። በባህር ገብተናል፣ ወንጀለኞች ነን። በኡምራ መጥተናል፣ በሀጅ መጥተናል፣ ያንን ፕሮሰስ ጨርሰን አልተመለስንም፣ ወንጀለኞች ነን። በጉብኝት ቪዛ መጥተናል፣ ያንን ጉብኝት ስንደጨርስ አልተመለስንም፣ ወንጀለኞች ነን። ለስራ ቪዛ መጥተናል። ፍሪ ቪዛ የሚባል የለም፣ ስምምነት ነው ከከፊል ጋር። ስለዚህ በስራ ቪዛ መጥተን ያንን ይጋማችንን እያሳደስን አለመኖር ወይም ደግሞ ጠፍቶ መኖር እነዚህ ነገሮች ህገወጥ ናቸው። ህገ ወጥ እስከሆነ ድረስ ደግሞ መሄድ ካለበት በሹሜስ እንጂ በቀጥታ ትኬት ቆርጦ የመሄድ ህጋዊ መስሎ የመሄድ ሁኔታዎች አልነበሩም። ነገር ግን የሳኡዲ መንግስት ምህረት አዋጅ ስለወጣ የማንኛውም ሰው በዛ መልኩ ይሄዳል። ስለዚህ ይህን ምህረት አዋጅ ሲያወጣ ግን የሳኡዲ መንግስት ያስቀመጣቸው ነገሮች አሉ። አንደኛ በኡምራ ከመጣ በሀጅ ከመጣ ወይም ደግሞ በባህር ከመጣ ሌላ ሁለተኛ ወገን በሳኡዲ በኩል የሚያጣሩት ነገር እስከሌለ ድረስ ወይም ደግሞ ከፊሉም መጥቶ በከፊል በስራ ቪዛ መጥቶ ሰራተኛ ይጠፍቶብኛል ለሚያደርገው ነገር ኃላፊነት አልወስድም ብሎ ካመለከተ ይህንን የሚወስነው አካል ሹሜ ሲላይ ያለው አካል ልክ አሻራ ሲሰጥ ሌላ ሁለተኛ ወገን የማያስፈልግ ከሆነ እዚያው ላይ ሆሮጅ ኒያ ወይም ደግሞ ኤግዚት ቪዛ መጥቶ ትኬት ቆርጠው ወደ ሀገራቸው እንዲገቡ ማድረግ ይፈቅዳል። ነገር ግን ደግሞ በኢጋማ መጥቶ በስራ ቪዛ መጥቶ በጉብኝት ቪዛ መጥቶ ምንም አይነት እዚህ ሀገር ሲቆይ ከፊሉ ያላመለከተበት ወይም ይጋማውን ያላወጣበት ወይም ደግሞ በዚህ አራ የመጣበትን ወደ ሀገር ያልተሳፈረ ከሆነ ያመጣው አካል ስለሚጠየቅ፣ እሱ አይደለም ያመጣው አካል ለምን አላሳፈርክም፣ ለምን አላደስክም፣ ለምን ይጋማ አላወጣለትም ተብሎ ስለሚጠየቅ፣ ልክ አሻራ ሲሰጥ ያንን ነገር ሲታይ፣ ቀጥታ ወደ ኤምባሲ ተመልሰህ ክስ ስላለብህ ክስህን አጣራ ይላል። ማለትም ከከፊል አልጠፋህም ይጋማ አልታደሰም ያሰው ሊጠይቅ ይገባዋል። ይጋማ አላወጣልህም ያሰው ሊጠይቅ ይገባዋል። ስለዚህ በሰራተኛና ማህበራዊ በኩል ተጣርቶ ጉዳዮቹ በዛ መልኩ አልቀው ወደ ሀገር እንዲሳፈሩ ይደረጋል። ይህ ህጋዊ ፕሮሰስ እንጂ ሀገር እንዳትገቡ ማገድ አይደለም፣ መከልከል አይደለም። ሁለተኛ ወገን መጣራትና መጠየቅ ያለበት አካል ስላለ ያንን ለማጣራት ነው። ስለዚህ ምንም አይነት ፍርሃትና ስጋት ሊኖርባቸው አይገባም። ከሽሜ ሲተመለሳችሁ ማለት አትሳፈሩ ማለት አይደለም። ህጋዊ የሆኑ የህግ ከለላዎች የሚያስፈልጋቸው ወይም በህግ ጥያቄዎች የሚጠየቁ ማጣራት የሚያስፈልጋቸው ነገሮች እንዲጣሩ ብቻ መሆኑን ማወቅ ያስፈልጋል። ነገር ግን አንዳንድ ጊዜ አሻራ ሲሰጥ ወንጀለኛ ከሆነች ከሰረች፣ ወይም ደግሞ ሰርቆኛ ብሎ ካመለከተ ወይ የተለያዩ ነገር ካለ ያም በህጋዊ አግባብ መጠየቅ ካለበት ምንድን ነው ያደረገው መረጃና ማስረጃ ጠይቆ ምንም ነገር ከሆነ አሁንም ሰራተኛና በማህበራዊ በኩል ተጣርቶ ጉዳዩ የሳውዲ መንግስት የሚመለከታቸው የህግ አካላቶች አጣርተው እንድትሳፈር ሲፈቅድልህ መሳፈር እንጂ ሌላ ችግር እንዳልሆነ እንድትረዱት ነው። ነገር ግን ደግሞ ይህንን ፕሮሰስ ለማስኬድ ይሄ በህግ አግባብ አሻራ ሲሰጡ የሚመልሷችሁ፣ በኤምባሲ በኩል ሄዳችሁ ኤምባሲ ጉዳዩን አይቶ ወደሚመለከተው አካል ይመሯቸዋል። ያንን ፕሮሰስ ጨርሶ ትኬት ቆርጦ መሄድ ይቻላል። ነገር ግን ወደ ኤምባሲ ስንሄድ አንዳንዱኞችን ምንም አይነት መረጃ ሳይኖረን ዝም ብለን እንሄዳለን ማለትም በባህር መጣሁ፣ ምንም መታወቂያ የለኝም፣ ፓስፖርት የለኝም፣ በቪዛም መጣሁኝ፣ በዚህ አረ መጣሁኝ። ፓስፖርቴንም ሁሉንም ሰዎቹ ጋር ስለምጥን እመጣለሁ። ነገር ግን የግዴታ ወደ ኤምባሲ ሲከድ አንድ ኢትዮጵያዊ ለመሆኑ ማስረጃ ያስፈልገዋል። ያንም ማስረጃ ማያዝ ይጠበቅበታል። መታወቂያ ያስፈልጋል፣ ወይም ፓስፖርት ካለው ፓስፖርት ያስፈልጋል። ያንን ይዞ ሄዶ ነው ፕሮሰሶቹን አስጀምሮ ወደ ሀገር መሳፈር የሚችለው ነው። ስለዚህ ወንድሞቼ፣ እህቶቼ በዚህ በዚህ ሀገር ላይ ህገወጡ ነን የምንኖር ማንኛቸውም ኢትዮጵያውያን የሚሆን ትውልድ ኢትዮጵያውያን ወደ ሀገራችን መግባት ስንፈልግ በምህረት አዋጅ እየገባን እንደሆን እንጂ በህጋዊ መልኩ እየኖር በህጋዊ መልኩ እየወጣን እንዳልሆነ ልናውቀው ይገባል። ይሄ ምህረት አዋጅ መቼ ይቆማል፣ የሚያውቅ የለም። የሳውድን መንግስት ዱአ እያደረግን ሰላም አላህ እንዲያደርጋቸው ይህንን አዋጅ ደግሞ እንዲያረዝሙልን ዱአ እያደረግን መኖር እንጂ ይህንን እንደ መብት አድርገን መቁጠር ከሹሜሲ ስንመለስ ወይም ኤምባሲ ይህንን ጉዳይ በዚህ መልኩ አይደለ መሆን አለበት ተብሎ ከአሻራ ሰርታችሁ ስትመለሱ መንግስትን የኢትዮጵያ መንግስትን ወይም ኤምባሲን የምታማሩሩበት የሳውዲ መንግስትን ወይም ሽሜሲን የምታማሩሩበት ምክንያት የለም። ምክንያቱ ያለው ከእናንተና ካመጧችሁ ሰዎች ጋር ስለሆነ ህጋዊ የሆኑ አግባቦችን ተከትሎ ጉዳዮችን ማስጨረስ እንጂ ሌላ የተለየ ነገር የለውም። ከሽሜሲ ተመለስን ማለት ወንጀለኛ ሆነን ሀገራችን እንዳንገባ አደረጉን ማለት አይደለም። የህግ አግባባቶችን ተከትሎ የሚያስፈልጉ ነገሮች ማጣራት ተጣርተው ወደ ሀገራችሁ እንድትገቡ ማድረግ ስለሆነ በዛ ላይ ስጋትም አያስፈልግም። ህጋዊ ፕሮሰሶች መሄድ ካለባችሁ ግን ያንን ህጋዊ ፕሮሰስ መሄድ ግዴታ መሆኑን እንድታውቁ ትፈልጋለሁ። ይችን ጥያቄ በዚህ መልኩ ለማብራራት ነው። አሁንም ቢሆን በምችለው የማቃቸውን የምጠየቃቸውን ጥያቄዎች ለማብራራትና ለእናንተ ያመቻሉ ወይም ደግሞ ለእናንተ ምክር ይሆናሉ ብዬ የምላቸውን ሀሳቦች ለማካፈል ወደፊት እንሞክራለሁ። አላህ ስብን ታላ በያላችሁ በት ጠብቃችሁ ወሰላሙ አሌይኩም ወረህመቱላህ ወበረካቱ።